እኛ እዛ ቦታ ላይ ያልተገደል ነው እኮ ስላልነበረን ብቻ ነው ግብረ ሰዶም ነኝ አባስ የሰሳት የሚያላችሁ ማን ነው በበሳ የእሳት አደጋ ሙሉ ለሙሉ እንደዚህ በምትመለከቱት ሁኔታ። ሰላም ኦርቶዶክሲያን ባለማዕተቦች፣ እንደምንቆያችሁ እንደምናረፈዳችሁ እነሁ ዛሬም በሌላ ቪዲዮ ተመልሽ የመጥቻለሁ። የዛሬው ቪዲዮችን የዛሬ መናገሪያ አጀንዳችን የሚሆነው በዚሁ በአዲስ አበባ ላይ አንድ ደብር ቤተክርስቲያን ተቃጥሏል። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ አንድ ሰው አንድ ግለሰብ ግብረ ሰዶማዊ ነኝ ሲል በአደባባይ በይፋ ተናግሯል። ይህና ሌሎችን ቪዲዮች አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችን ቆዩ። ቪዲዮን ከመጀመሪያችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ተቃጠለ የተባለው ቤተክርስቲያን በቤተል አካባቢ በተለምዶ ወይራ ሰፈር ተብሎ በሚጠራው አካባቢ የምትገኘው የአርሴማ ቤተክርስቲያን ነው። ብዙዎቻችሁ የምታውቁት በአቡነ ጭግ ዮሐንስ ነው ነገር ቤተክርስቲያኒቱ በአርሴማ ቤተ አርሴማ ነች። መጀመሪያ ታቦቶ የተገኘው እሷ አርሴማ ቤተክርስቲያን ስትቃጠል የደብሮ አባቶች የደብሮ አለቃ እንደተናገሩት ከሆነ ሌሊት ስድስት ሰዓት አካባቢ አንድ ዲያቆን የሌሊት መሐሊት ለማገልገል ሌሊት መሐሊት ለመቆም በሩን ከፍቶ ሲገባ የቤተ መቅደሱን በር ከፍቶ ሲገባ ከገባ ውስጥ ከገባ በኋላ ይመስለኛል ኤሌክትሪክ ተንጣቶ ቤተክርስቲያኒቱን አያያዛት ነው እያለ የሚገኘው ቀጥታ መስመር አይደለም፣ ከላይ የመጣ መስመር ከላይ በፖል የሚመጣ መስመር አይደለም። ቤተክርስቲያኒቱን ያቃጠላት ቤተክርስቲያኒቱን ያቃጠላት ውስጥ ያለ በማከፋፈያ የተያያዘ ኤሌክትሪክ ነው። እንግዲህ በማከፋፈያ የተያያዘ ኤሌክትሪክ ምን ኃይል ኖሮት ያንን ሁሉ ቤተክርስቲያን ሊያቃጥል ቻለ? የመጀመሪያው ጥያቄ ሲቀጥል ደግሞ በምንስ አይነት ሁኔታ ነው ኤሌክትሪክ ተንጣጣ እንበል፣ ቤተክርስቲያኒቱን ግን ሊያቃጥላት አይችልም። አይችልም በምንም አይነት ተአምር ቤተክርስቲያኒቱ ልትቃጠላት አትችልም። ይህች ቤተክርስቲያን አሁን ላይ የተቃጠለችበት ምክንያት ቤተክርስቲያን ሕንፃ ቤተክርስቲያን እንዲሰራ ነው ምክንያቱ ሆኗል። እሱ መልካም ሆኖ ሳለ ነገር ግን ይህ የሰው እጅ አለበት፣ የሰው እጅ አለበት። እንዴት ሆኖ ከሚመጣ ከመስመር የማይመጣ ከማከፋፊያ የሄደ ኤሌክትሪክ እንዴት አንድ ቤተክርስቲያን ሙሉ ሊያቃጥል ይችላል? ነዋየ ቅድሳት እንጨት፣ ቆርቆሮ አልቀረም ሙሉ ነገር ነዷል። ቤተክርስቲያኒቱ ድምጥማጧ ጠፍቷል። በምን አይነት ሁኔታ ከማከፋፊያ የሚመጣ ኤሌክትሪክ ቤተክርስቲያን ሊያቃጥል ይችላል? በምንስ አይነት ሁኔታ? በምንስ አይነት መንገድ ሊሆን የማይችል ነገር ነው እየነገራችሁኝ ያላችሁት። ቤተ ክርስቲያኒቱ ተቃጠለች? አዎ ተቃጥላለች። ሌላ ህንፃ ቤተ ክርስቲያን እንዲሰራ ምክንያት ሆኗል። እንዲህም ቪዲዮ የትማ እንዳታሳልፉት ሼር፣ ኮፒ፣ ሊንክ ፖስት እያደርጋችሁ ለሁሉም ኦርቶዶክሳውያን አድርሱ። እንግዲህ ዛሬ በሚያሳዝን ዜና ነው የመጣ ነው የሚገኘ አርሴማ ቤተክርስቲያን ትናንትና ማታ በደረሰ የእሳት አደጋ ሙሉ ለሙሉ እንደዚህ በምትመለከቱት ሁኔታ ሊወድም ችሏል። እንግዲህ እንደምትመለከቱት ነው። በጣም ነው የሚያሳዝነው። ሙሉ ለሙሉ በሚባል ደረጃ የቤተክርስቲያኗ ንብረት ወድሟል ማለት ነው። በጣም አሳዛኝ ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ ውስጥ እያደረጋችሁ ለሁሉም ኦርቶዶክሳዊ አድርሱ። መደረግ ያለበትን ሁሉ እንድናደርግ መታችሁ እንድታዩት። የሚገኘው ወይራ ሰፈር ውም አብዛሀኞቻችሁ አቡነ ጨጌ ዮሐንስን ቤተክርስቲያን ታቁታላችሁ። አንድ ግቢ ውስጥ ነው ያለው፣ አቡነ ጨጌ ዮሐንስ እና አርሴማ ቤተክርስቲያን። እንግዲህ መታችሁ ማድረግ ያለባቸው ነገር እንድታደርጉ እንድትረዱ እንድትረባረቡ ስንል ያው ጥሪ እናቀርብላችኋለን። አደራ አደራ፣ ይህን ቪዲዮ ለሁሉም ኦርቶዶክሳዊ እንዲደርስ አድርጉ። አዲስ ሕንፃ ቤተክርስቲያን እንዲሰራ ምክንያት ሆኗል። ነገር ግን ይህ ቤተክርስቲያን ከጫፍ እስከ ጫፍ ነው ድምጥ ማጡ የጠፋው ነው። ያተ ቅዱሳኑ ሙሉ ሁሉ ነገር አልቆ ረግፎ ታቦቱ ብቻ ሊተርፍ ይችላል። ታቦቱ ብቻ ሊተርፍ ችሏል። ቤተ ክርስቲያኒቱ እየነደዱ እያዩ ታቦቱን ይዘው ወጥተዋል። እንዳለ እዛ ውስጥ የሚገኙ ቅርስ የተባሉ በሙሉ እንዳለ ነደዋል እንዳለ። ነገር ግን ይህ በማከፋፈያ ብቻ የሚመጣ ቤተ ቃጠሎ አይደለም፣ የሰው እጅም አለበት፣ የሰው እጅ አለበት። ቦታው ላይ ደርሰን ለመቅረጽ ምን ለማለት ሞክረን ነበር። ነገር ግን ፖሊሶች ምርመራ ላይ ነን እያሉ ስለሆነ ልንቀርጸው አልቻልም፣ ያለውን ነገር ልናስተላለፍ አልቻልም። እግዚአብሔር እንደው ለመልካም ነው የቤተክርስቲያን ለበጎ ነው የተቃጠለው ብዬ ነው የማሰቡ እንደራሴ። ግን የሰው እጅ መኖሩም ደግሞ ማሰብና መገንዘብ አለባችሁ ማለት እፈልጋለሁ። ይህን ግለሰብ ተመልከቱት። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው ይሄው አሀ፣ ግብረ ሰዶማውያን ኢትዮጵያውያን ትገርላላችሁ። ግደላ። መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ እወዳለሁ። አለቃ፣ ተፈጥሮዬ ነው። ከተፈጥሮዬ አልወጣም፣ አልጨነቅም። ግደለኝ። የሴት እግር ኳስ ተጫዋቾች ሲገርመን፣ አሁን ደግሞ በይፋ እኔ እንደዚህ ነኝ። እኔ ግብረ ሰዶም ነኝ። ከወንድ ጋር ነው እንደዚህ መሆን የምፈልገው። አሁን ላይ ነው ራሳችንን መጠበቅ ያለብን መሰለኝ። አሁን ነው አገሩን ትውልዱን ከሚበርዝና ከሚያጠፉ ነገሮች ራሳችን መጠበቅ ያለብን መሰለኝ። ይህ ግለሰብ ኢትዮጵያ ውስጥ ነው የተቀመጠው። ነገር ግን ማንም ዞር ብሎ እያዩ አይደለም። የመንግስት አካላት ዝም ብለዋል፣ አይተውታል፣ ሳያዩት ቀርቶ አይደለም። ከዚህ በፊት ብዙ ቪዲዮዎችን እየሰራ ነው ጭራሽ ራሱንና ይህን የሴጣኑን ተግባር ምን ብሎ ተናገረ? ክርስቶስ የተገደለ ጊዜ ክርስቶስ የተገደለ ጊዜ የተሰቀለ ጊዜ ክርስትና የጠፋ ነበረ? እንደሰማችሁት ነው። እንዴት ነው ራስህን እና የሴጣናዊ ተግባርህን ከዓለሙ ንጉሥ ከኢየሱስ ክርስቶስ ጋር ልታወዳደር የቻልክበት ምክንያት መንፈስ ሴጣን የተጠናወተ የወረሰ ነገር ባይኖር እንዲ ልትናገር እንዲደፍረን ልትናገር አደባባይ ወጥተህ ልትናገር አትችልም። ከጀርባ የሆነ ሌላ አካል ይኖራል። ወይ ደሞ እዚህ ኢትዮጵያ ውስጥ ወይ ደሞ ሀገር ውስጥ ተቀምጠ ላይሆን ይችላል። ነገር ግን አሁንም እኔ መናገር የምፈልገውን ነገር እንዴት ደፍረህ እንደዚህ በአደባባይ ወጥተህ እንደዚህ እኔን ልትል ቻልክ? እንዴት በምንስ አይነት ሁኔታ ራስህን እና የሰይጣናዊ ተግባርን ከዓለሙ ንጉስ ጋር ያወዳደርክበት ምክንያት ይኖርሃል። ከጀርባም ሌላ አካል፣ ሌላ አጀንዳ ሊኖር ይችላል። ነገር ግን አሁንም ማወቅ መገንዘብ ያለብህ ነገር ነገር ቢኖር እዚች ሀገር ላይ፣ እዚች ቅድስት እምነት ላይ፣ እዚች ቅድስት ሀገር ላይ፣ አስራት ሀገር የሆነችው ኢትዮጵያ ላይ እንደዚህ አይነት ነገር እንደማይፈቀድ ታውቃለህ፣ ትገነዘባል ከጀርባ ሌላ አጀንዳ ከጀርባ ሌላ አካል ባይኖር ኖሮ እንደዚህ በአደባባይ ወተህ ልትናገር የቻልክበት ምንም አይነት ምክንያት የለም። በአጭር አማርኛ ስነግርህ ማለት አሁንም እናንተን ለመንትን ለማለት አይደለም። አጀንዳችንን አሁንም ዛሬም እናገራለሁ፣ አርሲ ነች። ዛሬም ድረስ አጀንዳችን አርሲ ነች። እንደዚህ አይነት ኮተቶችን እያመጣችሁብን፣ እንደዚህ አይነት ሰይጣናዊ ነገሮችን እያመጣችሁብን አጀንዳችንን ልታስቀይሩ አትችሉ፣ አትችሉ በምንም አይነት ሁኔታ በየትኛውም መንገድ እኛ አንገታችን ላይ ማዕተብ አንጠልጥለን ስንዞር እዛ ጋር የሚገኙት እየተገደሉ ያሉት ባለማዕተቦች እንጂ ሊያሳስቡ ነው የሚችሉት፣ እዚህ ጋ የአንተ ሴጣናዊ ተግባር አይደለም። አውድ ሊያሳስበን ይችላል። ዛሬ አንተ አንድነህ ነገ ሁለት ልትሆን ትችላለህ፣ እያልክ እያልክ ልትበዛ ትችላለህ። ግን ደግሞ አንተ ማስቆም አይቅተን፣ በምንም አይነት ታምር ማስቆም አይቅተን በምን እንዲህ ፌስ ቱ ፌስ ተገናኝተን አንተን አለማስቆም አንችልም። መጽሐፉም ስለሚፈቅድልን ማድረግ ያለብንን ነገር ስለሚነግረን አንተን ማስቆም አያቅተን። እዚያ ጋ የሚገደሉት አርሲ ባለማ የአርሲ ባለማተቦች ደግሞ መሞታቸው ልናስቆም አንችልም። መድኃኒዓለም ካልመለሰው እኛ ማስቆም አንችልም። ቢያንስ ቢያንስ አርሲሌ የሚገደሉት ባለማዕተቦችን ልናተርፋቸው የምንችለው በጸሎትና በጸሎት ብቻ ነው። አንተን ግን በጸሎት አይደለምና ምንይዝህ መጽሐፉ በሚፈቅድልን አይነት ነው። ሕግ ባይፈቅድልን፣ የመሬቱ ሕግ ባይፈቅድልን፣ የሰማዩ ሕግ ይፈቅዶልናል በዛ መንገድ እናስተናግዳለን። አርሲሌ ደግሞ ሌላ አጀንዳ ሌላ ትኩስ አጀንዳ ሆኖ ራስ ምታት ሆኖ እየመጣብን የሚገኘው የወረዳው አስተዳደር ሆኗል ባለማተቦችን እያስገደለ የሚገኘው ክርስቲያኖችን እያስጨፈጨፈ የሚገኘው የወረዳው የመንግስት እጅ አለበት። ሀንድርድ ፐርሰንት የአርሲ ባለማተቦች ላይ እየተደረገ ያለው ነገር በሙሉ የመንግስት እጅ አለበት አለበት። ለሚካሄድለት አራት ባለማተቦች ተገለዋል። ከትናንተ በስቲያ አራት ባለ ማተቦች ተገድሏል። ይህ ነገር አሁንም እየባሰ እንደሚመጣ መገንዘብ አለባችሁ። አሁንም ድረስ እየባሰ ይመጣል። እውነት ነው የምነግራችሁ፣ እየባሰ ይመጣል። እኛ እዚህ ጋር እስካሁን በህይወት ያለ ነው አርሲ ላይ ስላልሆን ይሆናል። አርሲ ምድር ላይ ስላልሆንን ይሆናል እስካሁን ድረስ በሕይወት ያለ ነው። ክርስቲያን የተባልከ በሙሉ አርሲ ላይ ብንሆን አልቀናል፣ ተገለናል፣ ተጨፍጭፈናል። ስ ስሙት። እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበርን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። አይቀርላቸው። ይህንን ነው ቅድም ልል የፈለግኩት፣ ማን ሟች ማን ገዳይ፣ የትኛው ትውልድ ነን፣ ይቱ ጋር የተቀመጥ ነው እንደ እንትን ያማል። እኔ በጣም አዝኛለሁ። በጣም ነው እውነቴን የምልህ። በተለይ አሁን እዛ ሚዲያው ላይ ሲዘዋወር የነበረው ነጻ አባስ እንስሳት ያላችሁ ማን ነው ማን ነው እንዲህ ያላችሁ? ልዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትስሳቷ ቤተክርስቲያን፣ ይቺ ቤተክርስቲያን ናት። ማነው? አይሰማትም ያለችው አባሳት ሀገር እያጠፉ ነው። ሀይል ይባሉ ይገባቸዋል። በቃ እስካሁን በህይወት ያለነው አርሲ ላይ ስለሆንን ስላልሆንን ብቻ ነው። ክርስቲያኖነን በህይወት ያለነው አርሲ ምድር ላይ ስላልሆንን ነው። ከአርሲም ባሻገር በምዕራብ ሐረርጌ፣ በምስራቅ ሐረርጌ የሚገኙ ባለ ማዕተቦች ተጨንቀዋል። ምክንያቱም ስድስት ባለ ማዕተቦች ተገለው ስለነበረ አሁንም ተጨንቀዋል። አርሲ ላይ ምን ያህል አይነት ስሜት እንዳለ የአካባቢው መን ወጥቶ ሲናገር ስሰሙት በጣም ያማል። እዚህ ጋ ወደ ዩቱብ ማምጣት ስለማይፈቅድልኝ ነው፣ ነገር ግን በጣም ይከብዳል። ዛሬም መናገር የምንፈልገው ነገር ቢኖር እኛ ጋ የምስራች የለም። ምን አይነት ነገር እንደሆነ ባናቅም እኛ ባለማተቦች ላይ እየሆነ ያለው ዛሬ ከሚሆነው ዛሬ እየሆነብን ያለው ወደፊት ከሚመጣው ያንሳል እንጂ አይበዛም። ወደፊት ብዙ ነገር እንደምናይ ትጠራጥረው ክርስቲያን የተባልክ በሙሉ በየቤት ስትረሸን የዛኔ ይገባል። የዛኔ ወጥተህ ትጮሃለህ። አርሲ ላይ ስለሚገደሉት ባለማተቦች ሶሻል ሚዲያ ላይ ለአንድ ሳምንት ብቻ ነው አጀንዳ አድርገናቸው የነበረው። ለአንድ ሳምንት ብቻ። ፕሮፋይል ተቀየረ፣ ሚዲዮ በሙሉ ተጨናነቀ። ከዛም በኋላ ሾርት ሚሞሪ ሆነን ፕሮፋይላችንን ቀየረን የየራሳችንን ቪዲዮ ደግሞ መስራት ጀመር። አንዱ ሲባል አንዱ አንዱ ሲባል አንዱ አንዱን ባለማተብ ተገደለብን ስንል አንድ ቤተክርስቲያን ይቃጠልብናል። ቤተክርስቲያኒቱ ተቃጠለች ሲባል ባለማተቦች ያልቃሉ፣ ካህናት እታረዳሉ። አባቶች ደግሞ አሁን ድረስ እያረጉ የሚገኙት ነገር ቢኖር ምንድነው ብትሉኝ በየአውደ ምዕረቱ። ሶስት ሶስት ደቂቃ ወይ ሁለት ሁለት ደቂቃ ይናገሩና ስለ ግድያው ጭጭ። ለምን ዝም አላችሁ ሲባሉ እኛ ከተናገርን ግድያው ይብሳል። ዝም ስላላችሁ መስሎኛ አሁንም እየባሰ የሚገኘው የሙስሊም ወንድሞች እኮ ሲገደሉ ሲታረዱ እኮ ወዲያውኑ መጅሊሱ ተሰበስቦ ተሰባስቦ ከመንግስት ጋር ያለውን ነገር ፍትህ ለማበጀት የሚሯሯጠው እናንተ ግን ስላልተነካባችሁ ወንበራችሁ፣ ስልጣናችሁ ስላልተነካ ዝም ብላችኋል። እግዚአብሔር እንደሚፈርድ አስቡበት። እናንተ መድኃኔዓለም እንደሚፋረዳችሁ ማምላክ ወላዲተ አምላክም እንደምትፋረዳችሁ እወቁና ተገንዘቡት። ባለማተቦች ሲጨፈጨፉ እያያችሁ ዝም፣ ካህናት ሲታረዱ ዝም ቤተክርስቲያን ስትቃጠል ቤተክርስቲያን የተቃጠለችው ቦታ ላይ ትሄዱና ሁለት ሶስት ደቂቃ ይዟችሁ በርቱ። ባለማተቦች እየተገደሉ ባለበት ሰዓት እንደዚህ አይነት ፈተና እሱን ለራሳችሁ ያዙት። አሁን የአየሩን የሰማነው ነገር ስለሆነ ነው። ወይራ ሰፈር የምትገኙ አርሴማ ቤተክርስቲያን ስትቃጠል አውደምራ ላይ ቆመው ሁለት አባቶች ብፁዕ አቡነ ርያቆስና ስማቸውን እርግጠኛ አይደለሁም ቆመው እንዲሁም ብፁዕ አቡነ ሕርያቆስ አልተናገሩ ብፁዕ አቡ የአንደኛው አባት ግን በዚህኛው ዘጠኝ ያለ ቤተ ክርስቲያን ቀኑን አቀጥሾም ውስጥ አንዱ የሆኑት አባት ባለማተቦች ተገደሉ፣ እንዲ እንዲሆኑ ቤተክርስቲያናችን ፈተና የወደቀች ሶስት ደቂቃ አይሆንም። የሚያወሩት ስለ እንደዚህ አይነት ነገር ከዛ ወደ ገደለው ገቡ፣ ወደ ሌላ አጀንዳ ገቡ፣ ወደ ሌላ አጀንዳ እኛ አጀንዳችንም አሁኑ ማርሲ ነች። እኛ ጋር ዛሬን ሰበር ዜና የለንም። እኛ ጋር ዛሬም የምስራች የሆነ ዜና የለም። እኛ ጋር አሁን እያለ ያለው አሁን የምንነገራችሁ ዜና ልብ ሰባሪ፣ ቅስም ሰባሪ የአርሲ ባለማተቡ ዛሬም ድረስ መጨፍጨፋቸው እና መገደላቸው ነው ልንነገራችሁ የምንችለው። ምን ማለት እንዳለብን፣ ምን አይነት ቃላት ሰካክተን መናገር እንዳለብን ባናቅም፣ ባንረዳም ነገር ግን እኛ የአርሲ ኦርቶዶክሲያን ሰማታት እንዴት ብዬ ልንገራችሁ? እንዴት ብዬ ላስረዳችሁ? እንደው በማይ ቤቴ በዚህም ሆነ በዛ አሁንም ድረስ እየተገደሉና እየተጨፈጨፉ የሚገኙት ባለማተቦች ክርስቲያን በመሆናቸው ነው። የብሄር ተኮር አይደለም። አርሲ ላይ ህዳር አስራ ሁለት ለህዳር አስራ ሦስት አጥቢያ አራት ባለማተቦች ተገድለዋል። እግዚአብሔር መድሃኒያን ይጠብቃችሁ ማለት እፈልጋለሁ። የአርሲ ባለማተቦች ሁሌም በልባችን ውስጥ አላችሁ። ለዛሬው በዚህ ብቃ። እንደተከታተላችሁት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ቻር ሰንብቱልኝ።